ከባቢ አየርን ከመጠበቅና ሀገር ለነዳጅ የምታወጣውን ከፍተኛ የውጭ ምንዛሬ ለማስቀረት የኤሌክትሪክ መኪኖች በስፋት ወደ ሀገር እየገቡ ለገበያም እየቀረቡ ይገኛሉ። እነዚህ ኤሌክትሪክ መኪኖች ታዲያ የባትሪ መሙያ ስፍራን ይፈልጋሉ። ዲጂታል ኢትዮጵያን እውን ለማድረግ እየሰራ የሚገኘው ኢትዮ ቴሌኮምም ከጊዜ ወደ ጊዜ ቁጥራቸው እያደገ የመጡ የኤሌክትሪክ መኪኖችን ባትሪ መሙያ ስቴሽን ከወር በፊት ወደ ስራ አስገብቷል። ከቦሌ ወደ መገናኛ በሚወስደው መንገድ ኢምፔሪያል አካባቢ የሚገኘው ስቴሽኑ ወደ ስራ መግባቱም ጊዜያቸውን ሲሆኑና ገንዘባቸውን እንደቆጠበላቸው ነው ተጠቃሚዎች የሚናገሩት። ቤት ውስጥ ባረግ ቢያንስ 12 ሰዓት እስከ 24 ሰዓት ምናምን ይፈጅብኛል። ዛሬ ወጣው ከቤት 30 ደቂቃ ወይ 40 ደቂቃ ይን እዚህ መስዋዕት ከፍዬ ቻርጅ አድርጌ ለመውጣት ነው የመጣሁት። በጣም ጥሩ ነው። እውነት ለመናገር ጊዜን ይቆጥባል። ካለው ከነዳጅ ችግር ከአሁን እንደምታየው ሰልፍ ነው ነዳጅ ላይ ያለው ችግር። መንግስትም ነዳጅ ለማስገባት የሚቸገረው አለ እኔም ከኢኮኖሚ አንጻር ብዙ ነገር ሴቭ አድርጊያለሁ። እንደኛ ገንዘብ ቆጥቢያለሁ፣ ሁለተኛ ጊዜን ቆጥቢያለሁ፣ ሶስተኛ ደግሞ እንደምታዩው በፍጥነት ተደርጎልኝ ይሄዳለሁ። ፈጣን የሆኑ የቻርጅ ማድረጊያ ስቴሽኖች አለመኖሯቸው በጣም ትንሽ ያሳስብ ነበር። አሁን ግን እውነቱን ለመናገር ኢትዮ ቴሌኮም እንደዚህ ለመጀመሪያ ጊዜ ይሄንን ስቴሽን እዚህ ማቋቋሙ እኛ በጣም ደስ ብሎናል። አሁን ዛሬ እኔ ሶስተኛ መሰለኝ የመጣሁት እና ወደ በ15 20 ደቂቃ በማይሞላ ውስጥ መኪና ቻርጅ አድርጌ ወደ ስራዬ መሄድ ችያለሁ። አገልግሎቱን የሚጠቀሙ መኪኖች ቁጥራቸው ከጊዜ ወደ ጊዜ እያደገ በየሳምንቱ ከ2500 በላይ መኪኖች ተጠቃሚ እየሆኑ ይገኛሉ ተብሏል። የአከፋፈል ስርዓቱም ከእጅ ንክክ የጸዳ መሆኑም ሲገለጽ በአንድ ኪሎዋት አስር ብር መሆኑን ነው የተመላከተው። እዚህ ጋር ያየነው ነገር ምንም ከሰው ጋር ምንም አይነት ኮሚኒኬሽን የለም ራስሽ መተሽ እዚህ ጋር በሞባይል በቴሌ ብር ቀጥታ ኢቪ ቻርጅንግ የሚል አፕሊኬሽን ውስጥ ገብቶ ቀጥታ መክፈል ነው። በቃ በኪዩአር እንትኑ ሰርች ተደርጎ በቀላሉ በቃ ራስሽን አገልግሎሽ ነው የሚትጂ። በኪሎዋት ነው የምንከፍለው፣ በቴሌ ብር ነው የሚከፈለው። ውድ አይደለም። እንደ ለመናገር አንቺ ዛሬ ፉል አረግኩት ማለት ይሄን መኪና ሳምንት ትጠቀምበታለሁ ከተማው ውስጥ ከሆነ ከተማው ተጠቅሜ ሳምንት 300 እስከ 400 ብር መክፈል በጣም ፌር ነው። አከፋፈሉ በጣም ቀላል፣ በጣም ፍሬንድሊ ነው። ይሄ ስማርት ቴክኖሎጂ ነው ስንል የምንነግረው በጣም ጥቂት ነገር ነው። ተጠቃሚው የሚነግረው አንደኛ የገንዘቡን መጠን ነው። ሁለተኛ ምን ያህል ፐርሰንት ቻርጅ እንደሚያደርግለት ነው። ያችን ፐርሰንቷንና ገንዘቡን ከሰጠው በኋላ ዘ ሬስት ማሽኑ ራሱ ዲተርማይን ያደርጋል። በምን ሰዓት ጀምሬ በምን ሰዓት ቻርጅንግ ሴሽኑ እጨርሰዋለሁ ብሎ ማለት ነው። ያንን ሲጨርስ ራሱ ባትሪዮንም ትሪት አድርጎ እቃውን ሴፍሊ ለባለቤቱ ይመልሳል ማለት ነው። የመኪኖች ባትሪ መሙያ ስቴሽኑ አራት አልትራ ፋስት እና አስራ ሁለት ሱፐር ፋስት ቴክኖሎጂዎች ያሉት ሲሆን እነዚህ ቴክኖሎጂዎች በገበያ ላይ ያሉና እየተመረቱ ያሉ መኪኖችን ብቻ ሳይሆን ወደፊት የሚመረቱ የኤሌክትሪክ መኪኖችን ታሳቢ ያደረገ መሆኑም ተመላክቷል። እነዚህ አልትራዎቹ ስድስት መቶ ኪሎዋት ነው በአንድ ጊዜ ማፍሰስ የሚችሉት። እነዛ ደግሞ ሱፐር ፋስቶቹ 250 ኪሎዋት ማፍሰስ ይችላሉ። ይሄ ታሳቢ ያደረገው የዛሬውንና የሚመጣውንም ቴክኖሎጂ ጭምር ነው። ምክንያቱም ይሄ እዚህ ቦታ ስተኪዩ ያው ለአመት ለሁለት አመት አይሆንም ብዙ አመት ከቨር ማድረግ የሚችል የሚመጡ ቴክኖሎጂዎች አሉ። ሶሊድ ስቴት ባትሪዎች አሉ። ከዚህ በኋላ የሚመጡ ቻርጅ ስታደርጋቸው እጅግ በጣም የከረንት የመቀበል አቅማቸው ቋታቸውን በአንድ ጊዜ ነው የሚያጭቁትና ኢነርጂ ይፈልጋሉ። ኢነርጂ ይፈልጋሉ። ለዛት ታሳቢ ያደረገ ጭምር ስለሆነ ዛሬ ላሉት መኪኖች ምናልባት በጣም ከአቅም በታች ነው የሚሰራው ማሽኑ ማለት ነው። ግን ዞሮ ዞሮ ደግሞ ሁሉንም ከቨር ያደርጋል ለመጪው 10 15 ዓመት ጭምር ይሰራል ብለን የመረጥነው ቴክኖሎጂ ነው። የአገልግሎቱ ተጠቃሚዎች ኤሌክትሪክ መኪኖች ባትሪ መሙያ ስቴሽኖች በአንድ አካባቢ ተወስነው መቅረት የሌለባቸው በመሆኑ በተለያዩ የአዲስ አበባ እንዲሁም የሀገሪቱ አካባቢዎች ተመሳሳይ ስቴሽኖች ሊገነቡ ይገባል ብለዋል። አሁን ቦሌ ላይ ዚ ያለ አንድ በወሬ ደረጃ ማለት ሜጋ ላይ ያለ ግን እንዲህ በየቦታ ቢሆን ሞር ጊዜያችንን ሴቭ እናደርጋለን፣ ሞር ደግሞ ተጠቃሚም እንሆናለን። አሁን እኔ ቢዝነስ ለምሰራበት በጣም ምንም እንቅፋት የሆነ ነገር የለም። ፉል አድርጌ ወጥቼ ስራ እንሰራለሁ ማለት ነው። ባለሀብቶችም እዚህ ስራ ላይ ገብቶ ይህንን እንትን ቢያስፋፉ ኢትዮ ቴሌኮም እዚህ ብቻ ሳይሆን ሌሎች ክፍለ ከተሞች ላይም እንደዛም ወደ ክፍለ ሀገርም ሲወጣ አንዳንድ ከተሞች ላይ ይህ ስራ በሰፊ ቢጀመር ምክንያቱም በቃ ያለምንም ስጋት መኪናሽን ይዘሽ ወደ ክፍለ ሀገርም ሄደሽ መመለስሽም ይቻላል። ኢትዮ ቴሌኮም ሀገርን ማዘመን እንዲሁም የሰዎችን ሕይወት ማቅለል አንዱ አላማው በመሆኑ ተመሳሳይ የባትሪ መሙያ ስቴሽኖችን በአዲስ አበባ እንዲሁም በክልል ከተሞች ለመገንባት እየሰራ መሆኑ ተገልጿል። ኢትዮ ቴሌኮም እንደ አቅጣጫ የያዘው ኢትዮጵያን ማዘመን ነው፣ ዲጂታል ኢትዮጵያን እውን ማድረግ ነው እና በዛ ላይ ያሉ ሂደቶች ናቸው፣ እነዚህ ፕሮግረሶች ማለት ነው። እና ይሄንን ለማረጋገጥ አዲስ አበባ ላይ ብቻ ሳይሆን በየዋና ዋና ከተሞች እንደዚህ እያለ ለማስፋፋትም ሀሳብ አለ።